ከሀገሩ በሰላም መኖር ብፈልግ ከሆነ ከህይወት ውጪ በቃ አለቀ። በዚ ሰዓት ሩታ እርጉዝ ነች፣ እንኳን እርጉዝ ሆና ማለት ነው። ባይጋቡ ራሱ ፀጥ ብያ ላይሽ። አንቺ የምትቀመጪ ከሆነ አርፍሽ መቀመጫልሽ። አልቀመጥም ካልሽ ደግሞ እኛ የምንወስነው ውሳኔ እንወስናለን። አንቺ ቆዳ ልጅ ማለት ነው። እንደ የሰው ህይወት እኮ መበጥበጥ እኮ ቀላል አይደለም። አዲስ አበባ ደግሞ ያሉት ልጆች አሪፍ ተስተካከሉ፣ ከነሱ ጋር ተስማምተው አሪፍ ላይ ናቸው ስንል የአገሩ ልጅ አንቺ ቆዳ ያንሽ ልጅ አንቺ ለልበጠበጭ ትፈልጋለሽ እንዴ? የምትቀመጪ ከሆነ አርፈሽ ተቀመጪ። እዚህ ጋር የሱ ህይወት በጠበጭ ዝም ብለን የምናየበት ምንም ታሪክ የለም። ገባሽ አረለ? ስላለቀሽ ብቻ እኔ ላዝንልሽ ምናምን አልችልም። አንቺ ጥለሽው ዩኒቨርሲቲ የሄድሽው ላይፍ ላይ አሁን ላይ እሱ ተሻሽሎ አሁን ደስ የሚል ህይወት ላይ ከደረሰ በኋላ ማንሽ የምትመጪው የተሻለ ህይወት ከሱ የተሻለ ሰው ብታገኚ ወደ ሱ ህይወት ተመልሰሽ አትመጪም ነበር። ቶጂ ከሆነ ጀመር እኔ የምትወደው አይመስለኝም። ወደ ሰውን ለጥቅም ነው በቃ አንድ ነገር አስተካክሎ ሲጨርሱ አንድ ነገር ይበላሽባቸዋል እና እነሱ ላይ ምን አይነት ምቀኛ እንዳለ ባይገባኝም። እኔ ሁሌም በጣም እናደድበት ምክንያት ያ ነው። እኔ እራሳቸውን ማረም አይችሉም ልጆቹ። ብዙ ጊዜ አንድ ነገር ሲፈጠር ቶሎ ለዛ ነገር ቦታ ይሰጡታል። የሆነ ቦታ ባለመስጠት ዝም ብሎ ማሳለፍ እያለ የሆነ ለእሱ ነገር ትኩረት እየሰጡት ትዳራቸው በየቀኑ እየተበጠበጠ ነውና፣ ብቻ እንግዲህ ዛሬም እናንተ ጋር የመጣሁት ስለና አብርሽ ምናምን ላወራችሁ አይደለም። አብርሽ እንደዚህ አድርጎ እንደዚህ አድርጋ ምናምን ልል አይደለም። አንድ ምን ልበላችሁ፣ በቃ የሆነ ጥቅመኛ ሰው ታውቃላችሁ አይደለ? ጥቅመኛ ሰው ህይወታቸው ላይ ገብቷል እና ብቻ ዛሬ በጣም ግራ ገብቶ የመጣሁት እንደዚህ መናገር ባልፈልግም፣ ግን ደግሞ እንደ ወይም እንደ ትምህርት ከተኛል ብለ ዛሬ ነው የመጣሁት። ያው ብዙዎቻችሁ እንደዚህ ዓይነት ነገር ሳወራ እንደማይመቻችሁ ደስ እንደማይላችሁ አውቃለሁ። ግን ደግሞ ግዴታ ማውራት አለብኝ። ሁሉም እያወራ ያለው ዳራችሁን ጠብቁ፣ እንደዚህ ማድረግ የለባችሁ ምናምን ነው እያለ ያለው እና እኔ ደግሞ ዛሬ ልናገር የመጣው ስለናብርሽ ወይም ስለሩታ አይደለም። ዛሬ መናገር መናገርን ፈልጋት አንድ ልጅ አለችና የድሮ ላይፉን አስታውሳ። የድሮ ህይወቱን ድሮ ያለፈ ነገር አልፏል። አሁን ላይ አዲስ ህይወት ጀምሯል። እና እሷ ደግሞ ባለፈ ህይወቱ መጣ ዛሬ ላይ ልበጠብጠው ነው ምን አስብ አንደሆነ አላውቅም። አላውቅም ልጅቷ ሲጀመር መቶ ፐርሰንት እንትን ጥቅመኛ ሴት ነች የመጨረሻ ማለት ነው። የፈለገ ሺ ጊዜ ላይፍ ያሳልፉ ሺ ጊዜ የፍቅረኛሞች ላይፍ ይኖራቸው፣ እንደዛ አይደረግም። እኔ ምንም ነገር ያደርገኝ ሰው ልጅ። በሚዲያ ወጥቼ እሱም ላዋርዶ አልችልም። ምክንያቱም ብዙ ነገር አሳልፈናል። የምትወደው ከሆነ ልጁ የምትወደው ከሆነ ብዙ ነገሩን ሸፍና ትኖር ነበር። ግን አሁን ላይ ጭራሽ ልጅ ከተፈጠረ በኋላ ቢያንስ ሳይጋቡ በፊት ራሱ ቢሆን አንድ ነገር ተጋብቶ ልጅ፣ አሁን ልጅ ሊወልዱ ባሉበት ሰዓት ላይ አሁን ላይ መታ ላይፋቸው ልበጠበጥ ምናምን ትሞክራለች ማለት ነው። ይህ የጥቅመኛ እንትን ነው ስራ ነው እየሰራሽ ያለሽው። ጥቅም ከሆነ አንድ ሀብታም ማግባት ትችያለሽ። ይህን አልኩ። የሰው ላይፍ እኮ መበጥበጥ እኮ አይጠበቅብሽም። አንድ ሀብታም ፈልገሽ ማግባት ላንቺ ቀላል ነው። ሴት ልጅ ነሽ። ብር ነው የምትፈልጊው ከሆነ ወይ ምን ነገር የምትፈልጊው ከሆነ አንድ ሴትን አንድ ወንድን ፈልገሽ ሀብታም ወንድን ፈልገሽ ማግባት ትችያለሽ። ይህ ልጅ አሪፍ ደረጃ ላይ ባይሆን ህይወቱ ላይ እንደማገቢ ግልጽ ነው። እሱ ግን አሁን ላይ አሪፍ ደረጃ ስለሆነ በትዳሩ በህይወቱ ደስተኛ ስለሆነ ነው ልገቢበት የቻልሽው፤ እንጂ መቼም ማይታሰብ ነገር ቢኖር ይሄ ልጅ መንገድ ላይ ቢሆን ወይም አሪፍ ደረጃ ላይ ባይሆን መንገድ ላይ ወድቆ ወይም ዝም ብሎ ስራ ቢኖረው ይሄ ልጅ ህይወቱ ላይ ተመለሰሽ ያገኙ ነበር። ይሄ ማንም የሚያቆድ ግልጽ ነገር ነው። አሁን ላይ ግን የተሻለ ህይወት ሲያገኝ፣ የተሻለ ነገር ላይ ሲሆን ተመለሰሽ ገብተሽ ህይወቱን ልበጠብጪው፤ ግን እኛም ዝም እየመጣ ዝም ብለ ስላለቀሽ ብቻ እኮ ማንም ይሰማሽ፣ የለም የሴት እንባ ትክክል አይደለም። ግን ደግሞ የምታለቅስበት ነገርና የሚለቀስበት እና የማይለቀስበት ነገር አለ። አንቺ አሁን ላይ ባለፈ ታሪኩ መተሽ አልቅሰሽ ማን ይሰማሽ የለም። ስላለቀሽ ብቻ እኔ አላዝንልሽ ምናምን አልችልም። እንደ ትዳር እኮ ቀልድ አይደለም። አንቺ ጥለሽው ዩኒቨርሲቲ የሄድሽው ላይፍ ላይ አሁን ላይ እሱ ተሻሽሎ አሁን ደስ የሚል ህይወት ላይ ከደረሰ በኋላ ማንሽ የምትመጪው እንደ ስንት ላይፍ ነበረው ካንቺ በፊት ካንቺ በኋላ። ከፍቅር ጋር ነበረ አይደለ? ከፍቅር ጋር በነበረበት ሰዓት የት ነበርሽ አንቺ? አንቺ እራሱ ዩኒቨርሲቲ በሄድሽበት ሰዓት ላይ የተሻለ ህይወት ከሱ የተሻለ ሰው ብታገኚ ወደስ ይወ ተመልሰሽ አትመጭም ነበር። ይሄ ግልጽ ነው፣ ማንም የሚያውቀው ነገር ነው። ወደስ ይወ ተመልሰሽ አትመጭም ነበር። አሁን ላይ ግን ከሱ የሚሻል ሰው ስላላገኘች በምንም ነገር በኳሊቲም በምንም ቢሆን ከሱ የሚሻል ሰው ስላላገኘች ነው። ተመለሰሽ ልመጨሽ ይሻልሽው እንጂ ማንም ሊያቅም ፈልገው ነገር ቤተሰቦች መቼም ቢሆን አትመጣም ነበር። እቺ ልጅ ጥቅም ባታገኝሽ እሱ ጋር ማለት ነው። አንድ ሁለታቸውን እለያያለሁ፣ ምናምን ወደ እኔ አረገዋለሁ ብለሽ ካሰብሽ ማየውን ነገር ነው እንዴ! ጭራሽ ልጅቷ አርግዛ መጥፎ ነገር ላይ እንድደርስ ነው እንዴ ይፈልግ? አንቺ የምትቀመጪ ከሆነ አርፍሽ ትቀመጪ አለሽ። አልቀመጥም ካልሽ ደግሞ እኛ የምንወስነው ውሳኔ እንወስናለን። አንቺ ቆዳ ያንሽ ልጅ ማለት ነው እንዴ የሰውየት እኮ መበጥበጥ እኮ ቀላል አይደለም። አዲስ አበባ ደግሞ ያሉት ልጆች አሪፍ ተስተካከሉ፣ ከነሱ ጋር ተስማምተውና አሪፍ ላይ ናቸው ስንል፣ የሀገሩ ልጅ አንቺ ቆዳ ያንሽ ልጅ አንቺ ልበጠብጪ ትፈልጊያለሽ እንዴ? ምትቀመጪ ከሆነ አርፍሽ ተቀመጪ። እዚህ ጋር የእሱ የወስድበት ዝም ብለን የምናየበት ምንም ታሪክ የለም። ገባሽ አይደለ? እኔ አሁንም ቢሆን ስለና አብርሃም ዘይሩታ እንደዚህ አታድርጊ አብርሃም እንደዚህ አታድርግ ልል አይደለም የመጣሁት። ብትስተካከይ ከሆነ ትስተካከያለሽ። አልስተካከልም ካልሽ ደግሞ ሁሉም በሚወስነው ውሳኔ ወስንልሻል። ግን ሴት ልጅ ነሽ፣ ተከብረሽ ነው የተቀመጥሽው። እና ደግሞ ሁለት ቆዳ የሆኑ ወንዶች አሉ። እኔ ወንዱን ሴትዋን አላውቅም፣ ሁለቱም ማለት ነው። ሴትም የምትረዱበት የምትረዱት ሴትና የማትረዱት ሴት ይለያያል። እሷ ጥቅመኛ ሴት ነች። አትርዱ አይደለም ግን ደግሞ የምትረዱት ሰው ለዩ። እዚህ ሚዲያ ላይ ማምጣታችሁ ደብቃችሁ መኖር እንጂ ደብቃችሁ ስላችሁ እሷ እንኳን ብትወጣ እናንተ መደበቅ ነበረባችሁ። ገባችሁ አይደለ ግን እሷ ስለወጣችሁ ብቻ ግዴታ ከእሷ ጋር ተባብራችሁ የሆነ ያኔ ምን አይነት ወንድ እንደ ራሱ እንደሆናችሁ አላውቅም። እኔ ስለ እናንተ ብላ አወራ አይደለም የመጣሁት የብታጅራ ልጆች ናችሁ። አብርሃም ከጓደኛም በላይ ነበረ ለናንተ አሁን ላይ ግን ከሷ ጋር ተባብራችሁበት ወንድ ልጆች ናቸው። እንደ ሴት እንደዚህ አትሽለጥለጥ። ከአሁን በኋላ አንቺንም ልነግርሽ የፈለገው ነገር ከህይወቱ ውጪ ነው የሚሻለሽ። ነገር ካልፈለግሽ ከቡታጅራ ሰው ጋር ነገር ማፈለግ ከሆነ ሀገሩ በሰላም መኖር ይፈልግ ከሆነ ከህይወቱ ውጪ። በቃ አለቀ። በዚህ ሰዓት ሩታ እርጉዝ ነች። እንኳን እርጉዝ ሆና ማለት ነው ባይጋቡ እራሱ ጸጥ ብያ ላይሽ ምንም። በዚህ ሰዓት ትኩረት የሚያስፈልጋት ልጅ እሷ እንደዚህ የሚደረግበትም ሰው አልነበረችም። ሩታ ማለት ነው። አብርሃም እንደዚህ የሚደረግበት ሰው አልነበረም። አሁን ላይ የተስተካከለ ህይወት ላይ ነው፣ አሪፍ ህይወት ላይ ነው። ሁሉም የተስተካከለ ህይወት ሲኖረው ይበጠብጠዋል። እና ሁሉም ቢሆን እሷም ቢሆን ለጥቅም እንጂ የመጣችሁ ልጁን ፈልገው አይደለም፣ እልህ ተያይዛ ነው ከእሱ ጋር ማለት ነው። ከኔ ጋር ተለያይቶ ከሷ ጋር ደስ የሚል ህይወት እየኖረ ነው ምናምን ብላ እሱን አስባ ነው፣ ትንሽ አናድወት ነው እሱንም ለማዋረድ ወይም በሚዲያ ይመጣችሁ ማለት ነው። ምትወጁ ከሆነ እኮ በሚዲያ አመጭን። ወይም የሆነ ነገር አድርጎሽ ከሆነ በሚዲያ አመጭን። እዛው በውስጥ ማናገር ቺ ነበረ እሱን በሚዲያ ምናምን ማዋረድ አልነበረብሽ። እኔ ለምወደው ሰው መፈልገው ከሆነ በውስጥ አናግረዋለሁ። ግን ደግሞ እንደዚህ በሚዲያ ወጥቶ ዓለም እስኪያየው ድረስ አላዋርዶ። ምክንያቱም ወደዋለሁ። ኧረ ለሚወዱ ሰው ደግሞ ብዙ መስዋዕትነት ይከፈላል። አንቺ ሲጀመር ለጥቅም ባመጪ ሚዲያ ላይ አትወጪም ነበር። እዛው ማን ነገር ቺ ነበር። እኔ ዳን እነ ጽጌ ምናም ተረጋጉ በቃ አሪፍ ላይ ናቸው ምናምን ስንል፣ እቺ ቆዳ ደግሞ የሆነች ልጅ መጣች። ጥቅም የምትፈልጊ ከሆነ ለምን ትልቅ ሰው ወይም አሪፍ ሰው ለምን አትፈልጊ? እሱ ትዳሪ ከያዘ ሰው ጋር ምን ምን ሰጣገባው ውስጥ ምን አስገባሽ? እና እንደዚህ በሚዲያ ራስ ማውራት የነበረብሽ ነገር አልነበረም። የአብርሃም ጓደኞች ኤፍሬምም አለ። ለኢፍሬም እሱ እንኳን ከፈራችሁ አብርሃም እንኳን ፈርተሽ ከሆነ ኢፍሬም ማናገር ትችያለሽ። ወንድሙ ነው አይደለ ምንም ነገር የሚደባበቁት ነገር ያውቃል። ካንቺ ጋር ምን እንዳላችሁ ያውቃል። አብርሃም ደግሞ የድሮ ላይፍ ነው የድሮ ላይፍ ደግሞ ልከሽው አትፈል አንቺ ያለፈ ታሪክ ነው። እኔ ያለፈ ታሪኬ ኮራበታለሁ እንጂ አላፍርበትም። ግን በድሮ ታሪኬ ለተነጂ ምናምን ከፈለግሽ አልሰማሽም። የፈለገ በለፈልፍ የፈለገ አፍሽን በከፍቲ ምክንያቱም ያለፈ ታሪክ ነው አሁን ላይ አዲስ ህይወት ካለኝ ምንም ነገር ብታ ምንም ነገር ብታመጪ እንኳን አልሰማሽም። እና ምትወጂው ከሆነ ስትጀምር እኔ የምትወደውም አይመስለኝም። ወደው ሳይሆን ለጥቅም ነው፣ በቃ ጥቅመኛ ሴት ነች። የምትወደው ቢሆን ይሄ ሁሉ መስመር አትሄድም ነበር። ለሚወዱት ሰው ህይወትም ይሰጣል። እንኳን እንደዚህ ያፈቀዱት ሰው ችሎ መቆየት ህይወትም ይሰጣል። ግን በሚዲያ እራሱ መውጣት የሚያወጣ ነገር አልነበረም። ግን አንቺ አማራጭ ያለሽው ሰው በሚዲያ አውቀዋል። እሱን በሚዲያ ማዋረድ አላማሽ ያረግሽው እሱን ስላለቀሽው ብቻ እኮ ማንም የሚረዳሽ የለም። ተጎድተሻል አይደለ? ከተጎዳሽ በግልጽ ማናገር ትችያለሽ። ሄደሽ የድሮ ጓደኛዬ ነህ ከአንተ ጋር አብሬ መሆን እፈልጋለሁ ወይ ከሷ ጋር ተለያይ አንድ ነገር ነው። አይለያይ የለሽም፣ ግን ማናገር አንድ ነገር ነው። ግን ሳታናግሪው ቅጥታ በሚዲያ መውጣት ምን የሚሉት ነገር ነው? እና አሁንም ቢሆን ልነግርሽ የምፈልገው ነገር የእነሱ ህይወት መቼም ሊበጠበጥ አይችልም። እኔ ብዙ ጊዜ ልናገር የምፈልገው ነገር ነው ተናግሬያለሁ። በቀደምም ዳራቸውን ሊበጠብጡ የፈለጉ ሰዎች ነበሩ፣ ግን ደግሞ አልተሳካላችሁ። መልሶ አንድ ላይ ይሆናሉ፣ አብሪሽ እና ሩታ ማለት ነው። አሁንም እንደዚህ ተለያይተው ምናምን አይደለም፣ ግን ትንሽ እየጣሉ ነው ፈጪም ሊለያዩ የማይችሉ ሰዎች ማለት እነሱ ናቸው። አሁን ላይ ደግሞ ልጅ ተፈጥሯል። እንለያዩ ነው ራሱ ወፍ ምንም ሊለያዩት ነገር የለም። ቀልድ አይደለም። ትዳር ቀልድ አይደለም። አብርሃም መጣለው ነው ያልኩ። ችግር የለውም። የምታስተካክለው ነገር ካለ አስተካክል። ሩታን ተረጁ አንድ ነገር ያስተካክል የሚያስተካክል ሆነ ማለት ነው። ሷንም ሄዶ የሚያናግራት ከሆነ ያናግራት። ነውቶ የሚያናግራት ሆነ ማለት ነው። ከዛ ምን እንደምታመጣ አንድ ላይ ነው ያለን ከሷ ጋር። ግን አሁንም ቢሆን እኔ ከነሱ ህይወት ማቶጭ ከሆነ አልፈታሽ። ቀላል ነው። ብዙ ቦታ አቅሻለሁ አንቺን የሆነ በአካል ማናገር ምናምን አቅሶኝ አይደለም። ግን ደግሞ በሚዲያ ነው ያወራሽው፣ አንቺንም በሚዲያ ነው ማውራት ፈልጉ። ገባሽ አይደለ? አሁንም ቢሆን እኔ የነሱ ነገር ስበጠብጡ ምናምን ማናችሁ ብትሆኑ ጸጥ ብዬ ላያችሁ አልችልም። ለነሱ ብዙ ውለታ አለብኝ ብዙ ነገር አለብኝ እሱን ደግሞ አንዷን ፐርሰንት እንኳን መክፈል አልቻልኩም። አሁንም ቢሆን በምችለው ነው ከሰው ጋር እንደዚህ እየጣላሁ ያሉት። አቃሉኝ እና አብርሽ እና እነ ዳን የተጣሉ ጊዜ በነሱ ምክንያት ብዙ ሰው ጠልቶኛል። በነሱ ምክንያት ግን ሙሉ ሰው ሊጠላኝ ይችላል። አሁንም ቢሆን ሊጣሉኝ ይችላል አት የዛኔም ብዙ ሰው ጠልቶኛል። አላቃሉኝ ግን ደግሞ የነሱ ውለታ ለመክፈል ስል ጥሉኝ፣ ችግር የለውም። የሚወደኝ ሰው አንድ ሰው የሚወደኝ ሰው ካለ ይበቃኛል። እና አሁንም ቢሆን የምናገር የምፈልገው ነገር ቢኖር ከነሱ ይውጡት ሁላችሁም ቢሆን ማለት ነው። እና አንዳንድ ወንዶች አላችሁ ከሷ ጋር ከዛው ጎን ያላችሁ ወንዶች እኔ እኔ እንደ ወንድ ወንድ አልኩኝ እንዴ አሬን ጃ አላውቅም። ግን አትንቀልቀሉ አርፋችሁ ቸል። አብራም ለናንተ ብዙ ለተከፈ ብዙ ነገር አልጎርላችሁ። አሁን ላይ የሆነ ነገር ቪው ናው ሊኖር ይችላል የሆነ ነገር ሊኖር ይችላል ስለ እነሱ እነሱን ሰድባችሁ ምናምን ማለት ነው። ግን የሆነ ሳ ላይ ይጥላችኋል፣ እጁ ላይ ነው የሚጥላችኋል። እጁ ላይ ጠላችሁ ጊዜ ግን እቃ እንደ እቃ ነው የሚጫወቱባችሁ። የምትረዱት፣ የሚገባው ነገር ያን ነገር ብቻ ቤተሰቦች። እኔም ከምን ዛሬም በንዴት ነው የመጣሁት። ምክንያቱም ማታ ያየው ቪዲዮ ትንሻ እና ነው፣ እሷ ዝም ብላ እያለቀሰች ስለመጣች ብቻ ሰው የሚረዳት መስሏት ማውራት ፈልገው ነገር በግልጽ ማውራት ይችላለች። አንድ ሰውን ሳትሰድድ ወይም ህይወቴን አበላሽቷል ምናምን ሳትል በግልጽ መናገር ትችላለች። የሁሉ ጣጣ፣ የሁሉ ረጅም መንገድ የሚያስኬድ ነገር አይደለም። ሲጀመር ከስንት አመት በኋላ ተመልሳ አመጣ። አሁን ላይ እንደዚህ ቀልድ ነው እንዴ? ሲጀመር ህይወቷ እዛ የተሻለ ህይወት ብታገኝ ወደ እሱ ህይወት ተመልሳ እንደማትመጣ ግልጽ ነው። ወደ እሱ ህይወት መቼም ቢሆን ተመልሳ አትመጣም። እዛ ዩኒቨርሲቲ በነበረችበት ሰዓት አሪፍ ሰው ብታገኝ በኳሊቲ በምንም አብርሃም የሚበልጠው ሰው ብታገኝ፣ ተመልሳ ወደ ቤቷ ነበር። አንቺን ማናገር ካለብኝ በአካል አናግርሻለሁ፣ ማትረጋጊ ከሆነ ማለት ነው። ብቻ ቤተሰቦች ትናንት ያየው ቪዲዮ ስላየው ይሄ እንደዚህ ተናድጄ ወደ እናንተ ይበጣው። ብቻ እናንተም ጋር በቀጣይ ቪዲዮ ደስ በሚል ነገር እንገናኛለን ብዬ አስባለሁ። ብቻ የእነሱ ሰላም እንግዲህ ለምን እንደምላችሁ አላውቅም። የእነሱ ሰላም እኔ አንዱ አንዱ ሲያስተካክሉ አንዱ እየተበላሸባቸው ነውና ፈጣሪ ከእነሱ ጋር ነው የሚባለው። ብቻ ከእናንተ ጋር በቀጣይ ቪዲዮ እንገናኛለን። ደና ቆዩልኝ።